ሰላም ሰላም ተመልካቾች እንዴት ናችሁ? ዛሬም እንግዲህ ስለ ሪሚዲያል 2017 ውጤት አዲስ ነገር የምነግራችሁ ይሆናል። ከዛ በፊት ግን ቻናሉ አዲሽናችሁ፣ ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳደረሱ እንግዲህ ባለፈው አዲስ መረጃ አለ ብዬ ቪዲዮ ሰርቼላችሁ ነበረ ስለ ውጤት ነገር ግን ውጤቱ እስካሁን ባለው ኦፊሻል አልተገለጸም አልተለቀቀም። ይሄ በየአመቱ የሚያጋጥም ጉዳይ ነው። ዘንድሮም እንግዲህ ካሁን በፊት የነበረው ሲስተም ሪሚዲያል ውጤት ከተፈተኑ በኋላ በ15 ቀናት ወይም በሁለት ሳምንታት ውስጥ ይገለጽ ነበር። ነገር ግን ዘንድሮ እንደዚህ ሊገለጽ አልቻለም። ለምን እንደሆነ ኦፊሻሊ ባይገለጽም ትምህርት ሚኒስቴር መረጃ ሊያወጣ አልቻለም። ነገር ግን አንዳንድ ተማሪዎች ውጤታቸውን እያዩ ይገኛሉ፣ በፖርታል ማለት ነው። ማየታቸው ሳይሆን የሚገርመው 100 ፐርሰንት ከማክ ያዘ ተብሎ የነበረ ቢሆንም እስካሁን ግን እንደዛ አይደለም እየታየ የሚገኘው በፊት እንደነበረው ነው። አሁን ሲስተሙ እያሳየ የሚገኘው 70 30 ማለት ነው 70 ፐርሰንት ከመካከሉ፣ 30 ፐርሰንት ከግቢ አሰስመንት ማለት ነው። እንደዛ ነው አሁን እያሳየ የሚገኘው። ይህ ነገር ለሁሉም ግቢ ወይም ለሁሉም ተማሪ ይሆናል አይሆንም የሚለውን እንግዲህ ራሱን የቻለ ጥያቄ ነው። ትምህርት ሚኒስቴር መረጃ ሲያወጣ የሚገልጽ ይሆናል። ነገር ግን እስካሁን ያለቀቀው ለሁሉም ግቢ ኦፊሻል መረጃ ያላወጣው ማለት ነው ለሁሉም ግቢ አንድ ላይ ሲሰራ ወይም ሲስተሙ ኦፊሻል ሲሰራ መረጃ ለማውጣት ፈልጎ ይመስላል፤ እንግዲህ ዝምታን የመረጠው ብዙ ተማሪዎች እንግዲህ ያው እንዳትወዛገቡ ይሄን አይታችሁ የእኛም እንደዚህ ይሆናል ምናምን ብላችሁ እንዳትወዛገቡ። ይሄ ሙከራም ሊሆን ይችላል፣ ኦፊሻል ነገርም ሊሆን ይችላል። ስለዚህ ያለን አማራጭ ትምህርት ሚኒስቴር ኦፊሻል የሚለን ነገር መስማት ነው። እስከዛ እንጠብቅ።